አምባሳደር ፍጹም አረጋ እጅግ አድርጌ አመሰግናለሁ። በመጀመሪያ ለቃለ መጠይቁ ፈቃደኛ ስለሆኑልን አመሰግናለሁ። መልካም እንግዲህ ዛሬ የምንወያየው በተለየ የታላቁ ኢትዮጵያ ህዳሴ ግድብን በተመለከተ ይሆናል። እንግዲህ እርስዎ በአምባሳደርነት ሾሙ ሀገርን በሚያገለግሉበት ሀገር ላይ ባልነበሩበት ሰዓት ትልቅ ጫና ነበር በህዳሴ ግድብ ላይ እና በርካቶች በእውቀታቸው በገንዘብ በሌሎችም ነገሮች ህዳሴ ግድቡ እንዲጠናቀቅ ድጋፍ የሚያደርጉበት ነበር እና የእርስዎ ማሻራ ደግሞ በዛን ወቅት በጉልህ የታየበት ስለነበረ እንደው ጫናው ምን ይመስል ነበረ? አስታውሰው ቢጀምር። የታላቁ ህዳሴ ግድብ ከተጀመረበት ጊዜ ጀምሮ በተለያየ መልክ በሀገር ውስጥም በዳያስፖራም ያለው ህዝባችን በከፍተኛ ሁኔታ ነው ሲሳተፍ የነበረው። በዋናነት ይገለጽ የነበረው በገንዘብ ድጋፍ በቦንድ ወይም በስጦታ መልክ የሚደረገው ነበር የነበረው። ከዛ ግን በ2015 ዓመተ ምህረት ዲክላሬሽን ኦፍ ፕሪንስፕልስ የሚል በሶስቱ ሀገሮች መካከል የተፈረመ አንድ ስምምነት ነበር። ይህ ስምምነት የኢትዮጵያን ጥቅም የሚያስጠብቅ ግን ደግሞ ዝርዝር ስምምነቶች የሚፈልግ ማዕቀፍ ነው ብሎ መውሰድ ይቻላል። እነዛን እልህ አስጨራሽ የነበሩ እስከ ኩለ ሌሊት ድረስ እየተቀመጠን በአሜሪካ በኩል የነበረው ቁርጠኝነት ይህን ጉዳይ ለመቋጨት በጣም ወሳኝ እንደነበረ ያየንበት ነው። ግን በወቅቱ በጣም ከፍተኛ ጥንቃቄ ያስፈልገን ስለነበረ ያንን ባጠበቀ መንገድ ነበር ሲካሄድ ነበረው እና በጣም ፈታኝ ነው የነበረው በዛን ወቅት ትራንስፓረንት ለመሆንም ጥረት እናደረጋለን እየተካሄደ ያለው ድርድር ምን አይነት ይዘት እንዳለው በአንድ በኩል ዲፕሎማሲያችንን እንዳይጎዳ በሌላ በኩል ደግሞ ህዝባችን እውነቱ እንዲያውቀው ስለሆነም የከፋ ነገር ሳይመጣ ከጎናችን እንዲቆም የማድረግ ስራዎች እየተሰራ ነው የነበረው ስለዚህ ከፍተኛ ምክክር እያደረግን እስከ መጨረሻ ድረስ እውነትን ይዘን ለመቀጠል በተፈጥሮ ሀብታችን የመጠቀም መብታችንን ለማረጋገጥ ለረጅም ጊዜ ከጨለማ ለመውጣት ከእንጨት ጭስ ለመገላገል የሚፈልጉ እናቶችን ከልማት ወደ ኋላ የቀረው ህዝባችን ተጠቃሚ መሆን የሚችልበትን ምኞት ለማሳካት የሚያስችል ነገር ነው ሲካሄድ የነበረው ማለት ነው። ያው ክቡር ጠቅላይ ሚኒስትሩ በሚሰጡት አቅጣጫ መሰረት ከፍተኛ ጥረት ተደርጎ ስኬታማ የሆነ ስርዓት ተሰርቷል። እዛው ሳለም የገንዘብ መዋጮ ድጋፍ ለህዳሴ ግድብ ማጠናቀቂያ እንዲደረግ እንዲደረግና በአሜሪካ ዲያስፖራ ታሪክ ታይቶ የማይታወቅ ከፍተኛ ገንዘብ ነው በዛን ጊዜ ማሰባሰብ የተቻለው ማለት ነው። እና በጣም ፈታኝም በጣም ውጤታማም ስራ ነው ብሎ መውሰድ ይቻላል። ወደ መጨረሻ አንስተውስ ነበር እርሱም። እና በተለይ ይህንን አስቸጋሪ ሁኔታ ለማለፍ ደግሞ ዲያስፖራውንም አብሮ ይዞ መጓዝ ያስፈልግ ነበር እና የዲያስፖራው ተሳትፎም ደግሞ ቀላል የሚባል አልነበረም። በእውቀቱም በገንዘቡም በሁሉም ነገር ሲተባበር ነበር እና የተወሰነ እሱን አንስተን ብናልፍ ደስ ይለኛል። የኢትዮጵያ ዲያስፖራ በአሜሪካ በተለይ ከሀያ ሀያ እስከ ሀያ ሁለት በነበረው ጊዜ ውስጥ የነበረው እንቅስቃሴ በጣም በጣም የሚገርም እንቅስቃሴ ነው። ምናልባት በኢትዮጵያ ታሪክም በዓለም ታሪክም ፈታኝ የነበረው ጊዜ ነው ብሎ መውሰድ ይቻላል። የኮቪድ ወቅት ነው። በኮቪድ ጊዜ የነበረው እንቅስቃሴ የሚታወቅ ነው። የሰሜን ጦርነት የተነሳበት ጊዜ ነው። ያንበጣ መንጋ፣ ድርቅ፣ እንደገና የተፈጥሮ አደጋዎች፣ ከዛ የህዳሴ ግድብ ውዝግብ፣ ብዙ ነገሮች ተደራርበው የመጡብንና ያንን ዘመን ያለፍንበት ጊዜ አሁን ሳስበው በጣም ነው የሚገርመኝ። ተመልሶ የሚመጣ ይመስለኝ እንደዚ አይነት አስከፊ፣ በጣም ከባድ በተለይ ደግሞ በዲፕሎማሲው የነበረው ሁኔታ እጅግ እጅግ ዘግናኝ ነው የነበረው። እና በዛ ሁኔታ ውስጥ ኢትዮጵያ ዲያስፖራ ከወገኑ ጎን ከአገሩ ጎን የቆመበት ጊዜ ነው የነበረው። ትንሽ መረጃ ብቻ ነው የሚፈልገው፣ በራሱ ጥረትም የሚያደርጋቸው ፍለጋዎች አሉ። በደንብ የተደራጀ ነው። ሶሻል ሚዲያ ያመጣው አዲስ የመገናኛ መንገዶች አሉ። በርካታ የዙም ስብሰባዎችን፣ የዋትሳፕ ግሩፕ ኮሚኒኬሽኖችን የምናደርግበት ሁኔታ ነው የነበረው። በእንደዚህ አይነት ንቅናቄ ውስጥ ለምሳሌ አንዳንድ ትላልቅ ድምፅ ያላቸው ሴኔተሮችን፣ ኮንግረስ ሰዎችን ማግኘት የቻልንበት እና የዳያስፖራው ንቅናቄ ትልቅ ትልቅ ትርጉም የነበረው ነው ብሎ መውሰድ ይቻላል። መልካም እንግዲህ አሁን ደግሞ ጠቅለል ወዳለው ሀሳብ ስንመጣ እንግዲህ ኢትዮጵያ በርካታ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን በተለያዩ የዓለማችን ሀገራት ላይ ይኖራሉ ና ባለፉት 14 ዓመታት የግንባታ ሂደት ውስጥ በርካታ ተሳትፎ ሲያደርጉ ነበረ። ከተለያዩ የዓለማችን ሀገራት ና እንደ ዲያስፖራ ተሳትፎ ምን ይመስላል፣ አጠቃላይ የሚለውን ሀሳብ ደግሞስ እናንሳ። እንግዲህ የታላቁ ህዳሴ ግድብ ዳግማዊ አድዋ ነው ብዬ ነው ምለው ኢትዮጵያውያንን ከዳር ዳር ያንቀሳቀሰ በሀገር ውስጥ ብቻ ሳይሆን ደግሞ በውጭ ሀገርም ያሉ ኢትዮጵያውያን በዚህ ጉዳይ ላይ እንዲሰለፉ ያደረገ ነው። የአሜሪካ የካናዳ መንግስታት አገራቸው ውስጥ ፈቃድ የሌለው አካል ቦንድ ሽያጭ መፈጸም አይችልም። ስለዚህ የታላቁ ህዳሴ ግድብ ቦንድ አሜሪካና ካናዳ አይሸጥም። ቦንድ መግዛት ሲፈልጉ ኢትዮጵያ ውስጥ ባለ ዘመድ ወገን እዚህ ነው የሚያስገዙት ያን በተለያየ ምክንያት አልመች ስለሚላቸው በስጦታ ነው የሚሰጡት። እና በዛ መልክ በጣም ከፍተኛ ገንዘብ የተሰበሰበበት ሁኔታ አለ ማለት ነው። እንዲሁም በሌሎች አለሞች የሚገኙ አውሮፓም፣ አውስትራሊያም፣ መካከለኛው ምስራቅ፣ አፍሪካም ከፍተኛ የሆነ የህዳሴ ግድብ የቦንድ ግዢ እንዲሁም የስጦታ ድጋፎች ተደርገዋል። እስካሁን እንግዲህ ከአንድ ወር ተኩል በፊት የነበረኝ መረጃ እስከ 50 ሚሊዮን የአሜሪካን ዶላር ባለፉት አመታት ከዳያስፖራው በቦንድና በስጦታ ገቢ የተደረገበት ሁኔታ አለ ማለት ነው። አሁን በያዝነው ወር ላይ ደግሞ አዲስ የጀመርነው እንቅስቃሴ ታላቁ ህዳሴ ግድብ ሊጠናቀቅ ሁለት ፐርሰንት ነው የቀረው። ስለዚህ አሻራችሁ ሳታኖሩ እንዳያመልጣችሁ ልክ ያለቀበት እንደሚባል ማለት ነው። ሁለት ፐርሰንት ቀርቶታል እንዳያመልጣችሁ በሚል ከዳያስፖራው ሶስት ሚሊዮን ዶላር በቦንድና በስጦታ ለማሰባሰብ እቅድ ይዘን ስራ ጀምረናል። እስካሁን ባለፈው አንድ ወር ተኩል ውስጥ እስከ ስድስት መቶ ሺህ የአሜሪካን ዶላር በቦንድና በስጦታ የገባበት ሁኔታ አለ ማለት ነው። እስከ ሰኔ ሰላሳ ሶስት ሚሊዮን ዶላር ለማስገባት እንግዲህ ከፍተኛ ርብርብ የምናደርግ ይሆናል። ይሄ ደግሞ አሻራውን ሳያኖር እድሉ እንዳያመልጠው የምንችለው ጋር ሁሉ ለመድረስ እየሰራን ነው። በውጭ የሚኖሩ ማለት በውጭ የሚገኙ ሀምሳ ሶስቱም የኢትዮጵያ ሚስዮኖች በዚህ ጉዳይ ላይ በአሁኑ ሰዓት በከፍተኛ ሁኔታ እየተንቀሳቀሱ ነው። እኛም ከነሱ ጋር አብረን እየሰራን ነው። በየአካባቢው ያሉ የተለያዩ አደረጃጀቶችም የዳያስፖራ አደረጃጀቶች ይህን ድጋፍ መቀላቀል ጀምረዋል። በቅርቡ ደግሞ ቴክኖሎጂ ታገዙ ነገሮችን ጨምረን የበለጠ የምናሰፋው ይሆናል። የህዳሴ ግድብ እንግዲህ ለኢትዮጵያ ትልቅ ህዳሴ የሚያመጣ በአሁኑ ሰዓት እንግዲህ ሙሉ ለሙሉ እንኳን ሳይጠናቀቅ በተወሰኑ ተርባይኖች የተገኘው ኃይል ከኛ ማለት ለኤክስፖርት ማድረግ የጀመርንበት ኬንያም፣ ታንዛኒያም ስለሆነም ልክ እንደ ነዳጅ ልንወስደው እንችላለን። ከፍተኛ የሆነ የኢንዱስትሪ መነቃቃትን ይፈጥራል። በማገዶ የሚሰቃዩ እናቶችን እንዲሁም ተማሪዎችን በአጠቃላይ ማህበረሰቡን ከችግር የሚያወጣ ትልቅ መፍትሄ ስለሆነ ህዝቡን በዚህ አይን እያየ ነው። በዚህ ደረጃ ርብርብ እያደረገ የሚመስለኝና እንደሚሳካ እምነት አለኝ። መልካም እንግዲህ እንደ መጨረሻ ለማድረግ ያክል ታላቁ የኢትዮጵያ ህዳሴ ግድብ እንግዲህ መላ ኢትዮጵያን በውጭ ሀገር የሚኖሩ ትውልድ ኢትዮጵያውያንን ጭምር በአንድ ያቆመ ትልቅ ፕሮጀክት ነው እና ሌሎች ደግሞ እንደዚህ ሀገርን የሚያለሙ ከሀገር አልፎ ደግሞ ለአፍሪካም ጭምር ተስፋ የሆነ ፕሮጀክት ስለሆነ ሌሎች እንደዚህ አይነት ሀገራዊ ፕሮጀክቶች ሲመጡ ዲያስፖራው በምን መልኩ መሳተፍ አለበት? ዲያስፖራው ብቻ ሳይሆን የሀገር ህዝብ በአጠቃላይ ምን አይነት ተሳትፎ ማድረግ አለበት ይላሉ እርስዎ? እንግዲህ ስትራቴጂክ የሆኑ ፕሮጀክቶችን በተለየ መልክ ማጥናት መለየት፣ ከዛም ደግሞ ከፍተኛ ርብርብ አድርጎ በደቀፍ በጣም ያስፈልጋል። የአንዳንድ ሀገሮችን ታሪክ የቀየሩ አንዳንድ ፕሮጀክቶች ተነስተው ነው ለትልቅ ውጤት ያበቋቸው። በፕራይቬት ሴክተሩም በዚህ ደረጃ እስኪመጣ ድረስ መንግስት የዚህ አይነቱን ድጋፍ እያደረገ መቀጠል ይኖርበታል። በግል ዘርፉም በዚህ ደረጃ የሚጠናከሩ ተቋማት እንዲኖሩ ፈልጋለን። አንዳንድ ያደጉ ሀገሮች ብንወስድ፣ እንደ ጃፓን ለምሳሌ አንድ ቶዮታ ነው የጃፓንን ታሪክ ከቡና ንግድ ተነስተው ብዙ ተአምር የሚሰራ ነገር ያደረጉት ማለት ነው። የሳምሰንግን በኮሪያ ልንወስድ እንችላለን። በሌሎች ሀገሮችም እንደዚህ አንድ ፕሮጀክት አንድ ተንትን ተነስቶ በእኛም ሀገር እንደዚህ አይነት ድርጅቶች እንዲፈጠሩ መስራት ይኖርብናል። ያ እንዳለ ሆኖ ግን በመንግስት ደረጃ አሁንም ባለፈው ኩር ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ላይ የሰጡት ፍንጭ አለ። ምናልባት የሚቀጥለው ፕሮጀክታችን ማዳበሪያ ሊሆን ይችላል የሚል ያነሱት ነገር አለ። ስለዚህ ያው ጊዜው ሲደርስ ይፋ እንደሚሆን ተስፋ እናደርጋለን። ማዳበሪያ የማይነካው ነገር የለም። በከፍተኛ ደረጃ ከውጭ በውጭ ምንዛሬ እያስገባን ነው። ለትራንስፖርት የሚወጣው ነገር ቀላል አይደለም። ወደ እያንዳንዱ ጣቢያ ለማድረስ የሚወጣው ወጪ ቀላል አይደለም። በውጭ ምንዛሬ ነው ከውጭ ሲገባ የሚገባው። ስለዚህ የዚህን ችግር መፍታት ብንችል ኢኮኖሚያችን ላይ በጣም ከፍተኛ የግብርና ምርታማነት መጨመር አንዱ ሆኑ። የሁሉም የሚወጣው የውጭ ምንዛሪ የሚድንበት ትልቅ የስራ እድል የሚፈጠርበት ኢኮኖሚያችንን በከፍተኛ ሁኔታ የሚያነቃነቅ ነገር ነው ብዬ ነው የማስበው። እናም እስካሁን ከማያቸው አንዳንድ ፍንጮች ወደዛ የምንሄድ ይመስለኛል። በውጭ የሚኖሩ ኢትዮጵያና ትውልድ ኢትዮጵያውያን ሀገራችን ላይ ላሉ ፕሮጀክቶች ወይም ፕሮጀክት እንደ ህዳሴ ግድብ አይነት ብቻ ወይም ደግሞ ሌሎች ችግሮች ሀገራችን ላይ ሲታይ መደገፍ ብቻም ሳይሆን ባሉበት ሀገርም እርስ በርሳቸው የሚደጋገፉባቸው የሚረዳዱባቸው ሁኔታዎች አሉ እና በዛ አግባብም ትልልቅ ስራዎችን እየሰሩ እንደሆነ አውቃለሁ። አሁን ደግሞ በቅርቡ ጅቡቲ ላይ የኢትዮጵያ ኮሚኒቲ ትምህርት ቤት በሚል ከጅቡቲ መንግስት የተገኘ ለትምህርት ቤት ግንባታ የሚሆን ቦታ አለ። እዛ ላይ እንግዲህ ሁሉንም አንቀሳቅሰን ትምህርት ቤቱን ለመገንባት ኪንደር ካርተን እስከ ሁለተኛ ደረጃ ድረስ ትምህርት ቤት ደረጃ ድረስ የሚደርስ ትምህርት ቤት ነው። ያ ፕሮጀክት እንግዲህ የተመረጠበት ምክንያት አለው። በርካታ ዜጎች አሉ፣ የመማር ድል እያገኙ አይደለም። ስለዚህ ያንን ሁሉም በሚችለው ሁሉ ድጋፍ እንዲያደርግ በዚህ አጋጣሚ ጥሪ ለማቅረብ ነው። አመሰግናለሁ። መልካም አምባሳደር ፍጹም አረጋ ለሰጡን ሀሳብ ለጊዜዎትም ከልብ አርጌ አመሰግናለሁ።